የክርስቲያን መገለጫው ምንድን ነው? እኛስ ክርስቲያኖች ከሆንን ምን ማድረግ አለብን? አንድ ሰው ክርስቲያን ነው ለመባል የሚያበቁት ነገሮች ውስጥ ምን ይሆኑ? የዛሬው የስብከት ዳሰሳና ጥቆማችን የእነዚህን ሁሉ ጥያቄዎች መልስ ይዟል። ስለሆነም እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ ግብዣዬ ነው። ሰላም፣ እንዴት ናችሁልኝ ወድ ቤተሰቦች? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ ሀ ቲዩብ ነው፣ በመንፈሳዊ ሕይወታችን አብረን የምናድግበት መንፈሳዊ ቻናል ነው። ሀ ቲዩብ ቤተሰብ የሆናችሁ ሁላችሁ ቪዲዮ ላይክ በማድረግ እንድትጀምሩትና ለብዙ ኦርቶዶክሳዊ እህት ወንድሞቻችን እንዲዳረስ ሼር ማድረግ አትርሱ። ለዚህ መንፈሳዊ ቻናል አዲስ የሆናችሁ ደግሞ የደውል ምልክቷን በመጫን የሀቲው ቤተሰብ እንድትሆኑ በእግዚአብሔር ፍቅር ጠይቃችኋለሁ። ዛሬ እንግዲህ ከረጅም ጊዜ ቆይታ በኋላ ወደ ስብከት ዳሰሳና ጥቆማችን በእግዚአብሔር ፍቃድ ተመልሰናል። በዛሬው የስብከት ዳሰሳና ጥቆማችን ደግሞ ይዤላችሁ የመጣሁት ትምህርት ክርስቲያኖች ከሆንን በሚል ርዕስ በመጋቤ ሐዲስ ነቅዐጥበብ ከፍያለው ለ56 ደቂቃ የተሰጠውን ትምህርት ሲሆን ትምህርቱ በዋነኝነት የሚያተኩረው የክርስቲያኖች መገለጫ ባህሪያት ላይ ነው። መምህራችን እንግዲህ የትምህርታቸውን መግቢያ ያደረጉት ይህንን ርዕስ የመረጡበትን ምክንያት በማስቀመጥ ሲሆን ከዛ በመቀጠልም ቅድም ከላይ የጠቀስኩላችሁን ጥያቄዎች በማንሳት ለእያንዳንዱም ጥያቄዎች እጅግ በጣም ሰፊ ማብራሪያ ይሰጣሉ። ሁላችንም እንግዲህ ክርስቲያኖች ከተባልን ክርስቲያኖች ከሆንን ልናደርጋቸው ስለሚገቡ ሁለት ዋና ነገሮች ያነሳሉ። ከነዚህም ውስጥ አንደኛው ክርስቶስ በእኛ መኖር እንዳለበትና ሁለተኛው ነገር ደግሞ ክርስቶስን በሌሎች ማየት እንዳለብን ይገልጻሉ። ይሄ መግቢያ ለሁላችንም ራሳችንን ልንጠይቀው የምንችለው ጥያቄ ነው። አንድ ሰው እኔ ክርስቲያን ነኝ ካለ በዋነኝነት እነዚህን ነገሮች ራሱን መጠየቅ እንዳለበት ያስገነዝባሉ። ክርስቲያን ነኝ ካለ ኦኬ፣ በውስጤ ክርስቶስ አለ ወይ? ሁለተኛስ ነገር ክርስቶስን በሌሎች ማየት እችላለ ወይ? ብሎ ራሱን እንዲጠይቅ የሚያደርግ ትምህርት ነው። መምህራችን ክርስቲያኖች ከሆንን ክርስቶስ በእኛ ውስጥ መኖሩን ለምን ማረጋገጥ አለብን ማለት፣ ያ ማረጋገጡ ለምን አስፈለገ የሚለውን ነገር ሲያስቀምጡ፣ ይህን ማረጋገጥ ያስፈለገው ለአንድ ክርስቲያን መለኪያው ወይም በቃ ልኩ ክርስቶስ ስለሆነ ነው። ስለዚህ ያ ክርስቲያን የሚያደርገው ነገር በሙሉ ትክክል መሆኑ የሚለካው ክርስቶስ በውስጡ እንዳለና እንደሌለ በማረጋገጥ ነው ይላሉ። ሁሉም ክርስቲያን ራሱን እዚጋ ቼክ ማድረግ ያለበት ማንኛውም መንፈሳዊ ተግባራትም ይሁን በቃ የምናደርጋቸው ማናቸውም ነገሮች በሙሉ ልክ ይሁኑ አይሁኑ የምናረጋግጠው ውስጡ ክርስቶስ ካለበትና ከሌለበት ነው ማለት ነው ጾማችን፣ ጸሎታችን፣ አገልግሎታችን፣ ቅዳሴያችን በአጠቃላይ ኑሯችን ማለት ነው። በአጠቃላይ ኑሯችን ክርስቲያን የሚያስብለን ወይም ደግሞ ልክ ነው የሚያስብለን ክርስቶስ በውስጡ ካለበት ነው። ይህን ማረጋገጥ ካልቻለን ልክ ራሱ መስለውን ልክ ያልሆኑ ነገሮች አሉ ምክንያቱም ክርስቶስ በውስጣቸው ስለሌለ። ይህንንም በምሳሌ ሲያስረዱ አይሁድን ያነሳሉ። አይሁድ እንደምታውቁት አምስት ሺህ አምስት መቶ ዘመን የጠበቁትን ክርስቶስን ልክ መስሏቸው ባለማወቅ ራሱ የጠበቁትን ክርስቶስን ሰቅለውታል። ለራሱ የቀኑ ለራሱ ያሰቡ እሱን በጣም የወደዱት ስለመሰላቸው ነው። ስለዚህ በዚህ ነው የሚለካው፣ ምንም ነገር ማድረጋችን የሚለካው ክርስቶስ በውስጡ መኖር አለመኖሩ አንዳንዴ ብዙ ነገሮች አይታችሁ አታውቁም። ስናያቸው እንደዚህ ከላይ ጥሩ ይመስላሉ። እዚህ ጋር እንደውም አንድ ትዝ ያለኝ ምሳሌ መጽሐፍ ቅዱስ ላይ እንደምታውቁት ቅዱስ ጳውሎስ ሐዋርያ ሆኖ የክርስቶስ ሐዋርያ ሆኖ ከመመረጡ በፊት የክርስቲያኖችን ያሳድድ ነበር። ይህን የሚያደርገው ከክፋት አልነበረም አይደል። ይህን የሚያደርገው ለክርስቶስ ቀና የሆነው ነው ለእግዚአብሔር ብሎ ነበር፣ ይህንን ነገር የሚያደርገው ግን በሚያሳዝን ሁኔታ ያ በሚያደርገው ነገር ውስጥ ክርስቶስ አልነበረም። የሚያደርገው ነገር ውስጥም ክርስቶስ ስላልነበር ክርስቲያኖችን ያሳድድ ነበር፣ ባለማወቅ ማለት ነው። አሁን ሲታይ ለእግዚአብሔር ነው ያንን ነገር የሚያደርገው፣ ሲታይ ጥሩ ነገር ይመስላል፣ ግን በተቃራኒው ራሱ ክርስቶስን ነበር የሚያሳድደው። ልክ እንደዚሁ ሁላችን ክርስቲያኖች እራሳችን ቼክ ማድረግ አለብን። የማደርገው ነገር፣ የምጸልየው ጸሎት፣ የማስቀድሰው ቅዳሴ፣ አገልግሎቴ፣ ከሰዎች ጋር ያለኝ ሪሌሽን ራሱ ማለት መልካም ያደረኩላቸው እየመሰለኝ ልክ ያልሆነ ነገር አለ ወይ በማደርገው ነገር ውስጥ በእያንዳንዱ ውስጥ፣ በቢዝነሴ፣ በንግዴ፣ በኑሮዬ፣ በትዳሬ በፍቅር ሕይወቴ በእንደዚህ ነገር ውስጥ ሁሉ ክርስቶስ አለ ወይ ብለን ራሳችንን እንድንጠይቅ መጠየቅ ያለብን ደግሞ ክርስቲያኖች ስለሆነን እንደሆነ መምህራችን በጣም በሚገራርሙ ምሳሌዎች ያስረዳሉ። መምህራችን እዚጋ ያስቀመጡት በጣም ሌላው የሚገርመው ነገር ደግሞ አደለም፣ በኑሯችን ቀርቶ ኢቨን በእቅዳችን በምኞታችን ውስጥ ራሱ ክርስቶስ መኖር እንዳለበት ይነግሩናል። ብዙ እቅዶች አሉን አደለ? ህልሞች አሉን፣ ልናሳካቸው የምንፈልጋቸው ብዙ ነገሮች አሉን። ኢቨን እዛ ውስጥ እንኳን ክርስቲያኖች ከሆነን ክርስቶስን ማስገባት ክርስቶስ እንዲኖርበት ማድረግ እንዳለብን ያነሳሉ። ለዚህም ነው በመጽሐፍ ቅዱስ አስቀድማችሁ ጽድቁና መንግሥቱን ፈልጉ ሌላ ሁሉ ይጨመርላችኋል የተባለው። ጽድቅና መንግሥት የሚባለው ራሱ ክርስቶስ እንደሆነና እርሱን ካገኘ ነው ዋና፣ ክርስቶስን ካገኘ ነው ሌላ ሁሉ ትርፍና የሚጨመር እንደሆነ በዚህኛው የትምህርታቸው ክፍል ላይ ያነሳሉ ማለት ነው። ክርስቲያን ከሆነን ልናደርገው የሚገባን ወይም ሊኖረን የሚገባው ነገር አንደኛው ይሄ እንደሆነ በመጥቀስ ወደ ሁለተኛው ነገር ደግሞ ይሸጋገራሉ። አንድ ሰው ክርስቲያን ከሆነ ክርስቶስ በውስጡ መኖር አለበት። ታዲያ እንዴት ነው ክርስቶስ በውስጣችን እንዲኖር ማድረግ የምንችለው? ካሉ በኋላ ከነዚህም ስር አራት ነጥቦችን ያስቀምጣሉ። ክርስቶስ በእኛ ውስጥ እንዲኖር ከሚያደርጉ ነገሮች መካከል የመጀመሪያው በቃሉ መኖር እንደሆነ መምህራችን ይጠቅሳሉ። በቃሉ መኖር ሲባል እውቀት ብቻ መሰብሰብ ወይም ወንጌልን ማወቅ መማር ብቻ ሳይሆን መኖር እንደሚገባ ያኔ ስንኖረው ክርስቶስ በእኛ ውስጥ እንደሚኖር የሚወደኝ ቢኖር ትዕዛዜን ይጠብቅ ያኔ እኔ በእርሱ ኖራለው ይላል ክርስቶስ እና አንድ ሰው በወንጌል ከኖረ ማወቅ ብቻ ወይም መማር ብቻ ሳይሆን በወንጌል ከኖረ እንደ እግዚአብሔር ቃል ከኖረ ክርስቶስ በሱ እንዲኖር ማድረግ ይችላል ማለት ነው። ምራችን እዚህ ጋር የክርስቲያኖችን ባሕሪያት ሲገልጹ ክርስቲያኖች በእግዚአብሔር ቃል የሚኖሩ ናቸው። በእግዚአብሔር ቃል ሲኖሩ ደግሞ ለሌሎች ሰዎች ብርሃን፣ ለሌሎች ሰዎች ጨው መሆን ይችላሉ። ራሳቸው አልፈው ለብዙዎች መትረፍ፣ ሌሎች ሰዎችን በእግዚአብሔር ቃል እንዲኖሩ ማድረግ ይችላሉ ብለው ይናገራሉ። እዚኛው ርዕሳቸው ላይ ማለት ነው እና እዚ ጋር በጣም ደስ ያለኝ ያስገረመኝ ያነሱት ነጥብ ምንድን ነው? ክርስቲያን ደጋፊ ብቻ አይደለም፣ ክርስቲያን ተሳታፊ ነው ይላሉ እንደምታውቁት ያው ኳስ ኳስ ጨዋታ ላይ ስቴዲየም ውስጥ የሚቀመጡ ሰዎች አሉ፣ የሚደግፉ አይደለ? እነሱ ምንም ያህል ቢጮሩ ምንም ያህል ድጋፍ ቢሰጡ ኳሱ እግራቸው ላይ ስላልሆነ ውጤቱን ሊቀይሩት አይችሉም። ዋናው ውጤቱን የመቀየር ኃይል ያላቸው ተጫዋቾቹ ናቸው። ልክ እንደዚህ ሁሉ ክርስቲያንም ለውጥ ማምጣት የሚችለው በራሱም በሰዎችም ሕይወትም ላይ ለውጥ ማምጣት ሚችለው ክርስቶስ በሱ እንዲኖር ማድረግ የሚችለው ገብቶ ሲጫወት ነው፣ ሲደግፍ ሳይሆን በቃሉ መኖር ሲችል ነው። ስለዚህ ይሄ አንደኛው ክርስቶስ በእኛ እንዲኖር የምናደርግበት ነገር እንደሆነ መምህራችን በተብራራ ሁኔታ ያስረዳሉ። በመቀጠል ደግሞ ስሙን መሸከም ይኖርብናል። ክርስቶስ በእኛ እንዲኖር የሚያደርገው ሁለተኛው ነገር ደግሞ ይሄ ነው። መምህራችን ሲጀምር ክርስቲያን የተጠራው የክርስቶስን ስም ለመሸከም እንደሆነ ያስረዳሉ። ለዛም አይደለም በክርስቶስ ክርስቲያን የተሰኘን የምንባለው። ስለዚህ ክርስቶስ የሚለውን ኢየሱስ የሚለውን ስም ተሸካሚዎች ነ ይህንን ደግሞ የተሸከምነውን ስም ኃያልነት ብርቱነት ዓለምን ፈጣሪነት ደግሞ ከተረዳ ሌላውን ተዉትና ራሳችን ላይ ራሱ የሚመጣውን መከራ ምን ያህል ተራ እንደሆነ እንረዳለን። የማያልፍ የሚመስለውን ነገር ሁሉ መሻገር እንችላለን። ይህን የምናውቀው ግን የተሸከምነው ስም ሀያልነቱን ከተረዳን እና ደግሞ የክርስቶስን ስም ተሸካሚዎች እንደሆንን ከተረዳን። ስለሆነም አንድ ክርስቲያን የክርስቶስን ስም እንደተሸከመ ካወቀ የክርስቶስ ስም እንዲሰደብ አያደርግም። አንድ ሰው እኛን ሲያይን ክርስቶስን ማየት አለበት። እንደገና ደግሞ ክርስቶስ በእኛ ይጠራል። ክርስቲያን አይደል የተባለው። ስለዚህ ያንን የእሱን ስም እናሰድባለን ወይስ እናስመሰግናለን? በድርጊቶቻችን፣ በንግግራችን፣ በአካሄዳችን፣ በአናኗራችን ሁሉ ያ የተሸከምነው ስም የሚመሰገንበት ነው አናኗራችን፣ ወይስ እንዲሰደብ ነው የምናደርገው? ይሄ እራሳችን ልንጠይቀው የሚገባ ጥያቄ ነው። ስለዚህ የክርስቶስን ስም መሸከማችንን መረዳታችን የሚጠቅመን ለሁለት ነገር ነው። አንደኛ የስሙን ኃያልነት ተረድተን ሁሉ ነገር ተራ እንደሆነ አያልፍም። የሚባለው ነገር ሁሉ ተራ እንደሆነ ያ ስም ምን ያህል ኃይል እንዳለው በመጽሐፍ ቅዱስ እናውቃለን አይደል? ተራራ እንደሚያፈልስ፣ ሙት እንደሚያስነሳ፣ ድዊ እንደሚፈውስ እናውቃለን። ስለዚህ ያንን ስም እኛ መሸከማችንን ስንረዳ ከባድ የሚባለው ነገር ሁሉ እንደሚቀል እናውቃለን። ሁለተኛው ደግሞ ይህን መረዳታችን የሚጠቅመን ነገር ማንነታችንን እንጠብቀዋለን። አላደለ ክርስቶስን ስም እኮ ነው የተሸከምኩት። ሰው ይህን ሲያይ ክርስቶስን ያያል። ስለዚህ ይህን ስም ማስመስገን አለብኝ፣ ክርስቶስን ማሳየት አለብኝ ብለን ስብዕናችንን፣ ማንነታችንን እንድንገነባው ይረዳናል ማለት ነው። ክርስቶስ በእኛ እንዲኖር የሚያደርገው ሶስተኛው ነገር ደግሞ የክርስቶስ አካል መሆናችንን መረዳት ነው። ሁላችንም እንደተማር ነው እንደምንረዳውም ክርስቶስ በደሙ የገዛንን ሁላችንም ከላይ እስከታች ያለው አካላችን በሙሉ በደም የተገዛ ነው፣ ያውም በአምላክ ደም። ስለዚህ እኛ የራሳችን አይደለንም፣ እኛ የክርስቶስ ነን። ሁሉ አካላችን የእሱ ነው የኛ ባልሆነ አካል ልናዝበት፣ መጥፎ ነገር ልናደርግበት፣ እሱን የሚያሳዝን የሚያስከፋ ነገር ልናደርግበት አይገባንም። ምክንያቱም እሱ አንዴ በደሞ ገዝቶናልና። መምህራችን ደግሞ ይሄን ማወቃችን የሚጠቅመንን ነገር ደግሞ ሲያነሱ አንደኛ ምን ያህል ውድ እንደሆነን ማወቅ እንድንችል ያደርገናል ማለት አንዳንዴ፣ ተስፋን ቁርጥ የለ በቃ ህይወታችን ይመርብናል፣ ተስፋን ቁርጣለን፣ ምንም ማንረባ እንደሆነ ይሰማናል። ይሄ የሚመጣው የክርስቶስ አካል እንደሆነን ወይም እሱ በደሙ እንደገዛን የረሳን ጊዜ ነው። አንድ ሰው እኔ ኮ ክርስቶስ ገዝቶኛል ሊያውም በደሙ የአምላክ ደም ስንት ነው እስቲ! ማለት ለመተመን እንኳን የሚቻል እኮ አይደለም ውድነቱ ማለት ነው። ስለዚህ ይሄ የምታዩት እያንዳንዱ ሰው በክርስቶስ ደም የተገዛ ነው። ስለዚህ ውድ መሆናችንን አስበን ለራሳችን ክብር እንድንሰጥ ያደርገናል። ከዚህ ውጭ ደግሞ በአካላችን የምንሰራውን ኃጢአቶች እንድንቀንስ ያደርገናል። ይሄ አካል እኮ የኔ አይደለም። ይሄ ሰውነት እኮ የኔ አይደለም በአንደበታችን ብንሳደብ፣ በሰውነታችን ኃጢአት ብንሰራ፣ ዝሙት ብንፈጽም ክርስቶስ በደም የገዛው አካል ነው። እንዴት የእሱን አካል እኔ እንደዚህ አረክሰዋለሁ ብለን ከኃጢአት እንድንቆጠብ እንደሚያደርገን ያስታውሱናል መምህራችን። ስለዚህ አካሉ እንደሆነን የተረዳን ዕለት ክርስቶስ በእኛ ይኖራል ማለት ነው። የመጨረሻውና አራተኛው ነገር ክርስቶስ በእኛ እንዲኖር የሚያደርገው ነገር ደግሞ የክርስቶስን ስቃይና መከራ ማሰብ እንደሆነ መምህራችን በግልጽ ያስረዱናል። ይሄ ነገር በጣም ለብዙ ነገር ይጠቅመናል። እውነቴን ነው የምላችሁ። ማለት እኔ አይዊሽ በቃ ሁሌ በሄድንበት በተቀመጥንበት፣ በምናደርገው ነገር ሁሉ ይሄ ነገር አይምሯችን ላይ ቢሳል እንዴት መልካም ነበር። ምክንያቱም ከብዙ ነገር እንድንቆጠብ ያደርገናል። በጣም ከብዙ ነገር አስቡት። የሕማማት ሰሞን የስቅለት ሰሞን ያለንን ራስ የመግዛት የመቆጠብ ነገር አስቡት። ያኔ እንደዛ ለምንድን ነው ምን ሆነው? የክርስቶስን ስቃይ ስለምናስብ አይደል? ግን ክርስቶስ ዛሬም በፊታችን እንደዛ ሆኖ ቢሳል ሁሌም ዘመናችንን እንደዛ ሆኖ ቢሳልብን በጣም ከብዙ በደሎች መራቅ እንችል ነበር። እንደውም መምራችን እዚህ ጋር ሲያስረዱ ምን ይላሉ? ቁጭ ብለን ስብከት ስንሰማ የማይደክመን ጸሎት ስናደርግ ቅዳሴ ስናያስቀድስ የማይደክመን የክርስቶስን ስቃይና መከራ ማሰብ ስንችለው ይላሉ። ምክንያቱም አንድ ሰው ቅዳሴ ለምሳሌ ብዙ ሰው ይደክማል አይደል፣ ይሰለቸናል፣ ይደክመናል። ግን በዛ ሞመንት ክርስቶስ ሊያውን በመስቀል ላይ እኛስ፣ በተመቸ ቤተ መቅደስ ምንጣፍ ተነጥፎ ነጠላችንን ለብሰን እጣን እያሸትትን ደስ በሚል ሁኔታ ነው ምንቆም አይደል? ክርስቶስ ግን በመስቀል ላይ እጆቹ ተቸንክረው ነው የቆሙትና እና ያንን የእሱን ፔን ብናስብ እዛ ቤተ መቅደስ ውስጥ ለቅዳሴ መቆማችን በጣም ቀላል ነገር እንደሆነ እንረዳለን። እና ኢቭን ለመንፈሳዊ አገልግሎት እንኳን ያበረታናል ይሄ ነገር ስንጸልይ ሲደክመን የክርስቶስን ስቃይ ማሰብ፣ ስናስቀድስ ወይም ደግሞ ስብከት ስንሰማ ሲሰለችን፣ እሱ እኮ ለእኔ ብሎ መስቀል ላይ ተቸንክሯል ለዛ ሁሉ ሰዓት፣ ሰላሳ ሶስት ዓመት ከሶስት ወር በምድር ላይ ተንከራቷል ብለን ያ ጉልበት ይሆንናል፣ ኃይል ይሆንናል እና ይሄን ማሰብ ክርስቶስ በእኛ ውስጥ እንዲኖር ከማድረጉን በላይ ደግሞ በጣም በመንፈሳዊ ሕይወታችን እንድንበረታ እንድንጠክር ያደርገናል ማለት ነው። እነዚህ አራት ነገሮች ክርስቶስ በእኛ ውስጥ እንዲያደር እንደሚያደርጉት እና ክርስቶስ በእኛ ውስጥ ካደረ ደግሞ የእውነተኛ ክርስቲያን እንደምንሆን መምህራችን በተብራራ በተብራራና ሰፊ በሆነ ሁኔታ ያስረዱናል። ሌላው ደግሞ ክርስቲያን ከሆነን ልናደርግ የሚገባው ማድረግ የሚገባን ነገር ብለው መምህራችን ያነሱት ነገር ምንድን ነው? ክርስቶስን በሌሎች ሰዎች ውስጥ ማየት መቻለሁ ይሄ ክፍል ወይም ይሄ ፓርት ትልቁ የቅድስና ደረጃ እንደሆነ ብዙ ቅዱሳኖች እንደሚያደርጉት ይነግሩናል። ማለት የመጨረሻው የቅድስና ደረጃ እንደሆነ ክርስቶስን በሌሎች ውስጥ ማየት። እዚህ ጋ በጣም የሚያስገረመ ነገር ምንድን ነው? እኔ መጀመሪያ ስብከቱን ስሰማው የመሰለኝ ክርስቶስን በሌሎች ውስጥ ማየት የሚለው ነገር የመሰለኝ ኦርቶዶክስ ወይም አማኝ በሆነ ሰው ውስጥ አላረለህ። ለምሳሌ ወንድሜን ለመስደብ ብሞክር እሱም ተገዝቷል እና በቃ ክርስቶስን በሱ ውስጥ አየዋለሁ። እንደዛ ነበር የመሰለኝ ግን አይደለም። አይገርምም? ክርስቶስ የሞተው ለሁላችን አይደል? እንኳን ለሰው ቀርቶ ለምድሪቷም ምድሪቷንም በደሞ አጥቧታል። እና ለኦርቶዶክስ ወይ ለአማኝ ብቻ አይደለም ለሁሉም ይህ አማኝ ለሆነ ለየትኛውም እምነት ተከታይ ነው የሚሰራው። ስለዚህ ያን ሰው ልንሰድበው፣ ልንመታው፣ ወይም ደግሞ ልናስከፋው ባሰብን ጊዜ በዛ ሰው ውስጥ ክርስቶስን ማሰብ ለዛም ሰው እኮ ክርስቶስ ሞቶለታል ብለን የክርስቶስን መልክ በዛ ሰው ውስጥ ማየት ይሄ ትልቁ የቅድስና ደረጃ እንደሆነ ግን ደግሞ ክርስቲያኖች ከሆነን ይህን ማድረግ እንደሚገባን መምህራችን ያስረዳሉ። እና የእውነትም ይህን ነገር ማሰብ ከቻልን በጣም ብዙ ነገሮች እንደሚስተካከሉ፣ ጦርነት እንደማይኖር፣ ክፋት የሚባለው ምቀኝነት ሁሉ እንደማይኖር። ምክንያቱም በቃ እስኪ አስቡት አንድን ሰው ልትሳደቡት መጥፎ ነገር ልታደርጉበት ስትሉ የሚታያችሁ ያ ሰው ሳይሆን ክርስቶስ ቢሆን እንዴት ነገሮች እንደሚቀየሩ አስባችሁታል? ቅድም ያነሳ ነው የቅዱስ ጳውሎስ ታሪክ ላይ ለምን ታሳድደኛለህ ነበር አይደል ያለው ክርስቶስ እሱ ያሳድደው ማንን ነው ክርስቲያኖችን አይደለም ግን ክርስቶስ ራሱን ነው ለምን ታሳድደኛለህ ያለው ምክንያቱም በነዛ ክርስቲያኖች ውስጥ ያለው ክርስቶስ ስለሆነ ነው ግን እዚህ ጋር ይሄ ብቻ ሳይሆን በክርስቲያኖች ብቻ ሳይሆን በሌሎች በኢአማኞች አማኞች ኢቭን እግዚአብሔር የለም ብለው እንኳን በሚያምኑት ሰዎች ውስጥ ክርስቶስን ልናየው ይገባል በመጨረሻ መምህራችን እኛ ክርስቲያኖች ከሆኑ እነዚህን ነገሮች ልናደርግ እንደሚገባን እና እኛ ደግሞ ደካማ ስለሆነ እግዚአብሔር ደግሞ በቸርነቱ እውነተኛ ክርስቲያኖች እንዲያደርገን በመመኘት ትምህርታቸውን ያጠናቅቃሉ። እንግዲህ እቺ ትንሽ ቅምሻ፣ ሙሉ ስብከቱን እንድትሰሙ እንደሚያደርጋችሁ ተስፋ አረጋለሁ። ክርስቲያን እስከሆንን ድረስ ደግሞ ይህንን ስብከት ልንሰማው ግድ ነው እና ታች ዲስክሪፕሽን ላይ በማስቀምጥላችሁ ሊንክ በመጠቀም ሙሉ ስብከቱን እንድትሰሙት ግብዣይ ነው። ከዚህ ውጪ ደግሞ የመምህራችንን ራሱ የዩቲዩብ ቻናል በመቀላቀል እና ሰብስክራይብ በማድረግ እሳቸው የሚለቋቸውን ስብከቶች እንድትሰሙ ግብዣይ ነው። በተለይ ስለ ቅዱስ ቁርባን በጣም ሰፋ ያለ ወደ አራት ክፍል ያለው ትምህርት አስተምረዋል እና ዩቲዩብ ላይ ታገኛላችሁ። የእሳቸውንም ዩቲዩብ ሰብስክራይብ እንድታደረጉ በዚሁ አጋጣሚ መናገር እፈልጋለሁ። ከዚህ ውጪ ስብከቱን የሰማችሁት ካላችሁ እንዲሁም ደግሞ በተነሱት ነጥቦች ላይ ያላችሁን አስተያየት ኮመንት እንድታደርጉልኝ ጠይቃችኋል። እግዚአብሔር ቢወድና ቢፈቅድ በሚቀጥለው ደግሞ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ሁላችሁም በያላችሁበት ሰላም ሆኖልኝ ሁሌም እንደምንለው ክርስቲያናዊ መንፈሳዊነት ዘለዓለማዊነት ነውና በቃሉ ኖረን ስሙን ተሸክመን የክርስቶስ አካል መሆናችንን ተረድተን ሁልጊዜ ደግሞ የእርሱን ስቃይና መከራ አስበን የእውነተኛ ክርስቲያኖች ሆነን በመጨረሻም የምንናፍቃትን ተስፋ የምናደርጋትን መንግስቱን ለመውረስ የበቃን ያደርገን።